ኢትዮጵያ በዘንድሮው ዓመት ከ 8 ነጥብ 4 በመቶ በላይ የኢኮኖሚ እድገት ለማስመዝገብ አልማ እየሰራች መሆኑን ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ አስታወቁ። ጠቅላይ ሚኒስትሩ የኑሮ ውድነትና የስራ አጥ ዜጎችን ቁጥር ለመቀነስ ምን እየተሰራ ነው በሚል ከሕዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያም ሰጥተዋል። በቅልት ሾመ የህዝብ ተወካዮች ምክር ቤት አባላት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ምላሽና ማብራሪያ እንዲሰጡባቸው ካቀረቧቸው ጉዳዮች መካከል የኢኮኖሚው ዘርፍ አንዱ ነው። የስራ እድል ፈጠራ አፈጻጸሙ ካለው ችግር አኳያ ምን ያክል ተመጣጣኝ እንደሆነና በርካታ ዜጎች በኑሮ ውድነት እየተፈተኑ ሳለም የዋጋ ንረት ቀንሷል ተብሎ በሪፖርት የቀረበው ከምን አኳያ ነው ሲሉ ጥያቄያቸውን የምክር ቤቱ አባላት አንስተዋል። በሰባት ወር አፈጻጸም ሪፖርቱ ላይ በሀገር ውስጥ በቋሚነት ሁለት ነጥብ ሁለት ስምንት ሚሊየን ወጣቶችና በውጭ ሀገር ደግሞ 270 ሺህ ላላነሱ ዜጎች የስራ ዕድል እንደተፈጠረላቸው ተመላክቷል። ይህ አፈጻጸም በሀገራችን ካለው ሰፊ የስራ ሰፊ አምራች የስራ ፈላጊ ቁጥር አንጻር ምን ያህል የተመጣጠነ የእቅድ አፈጻጸም ነው? በአሁኑ ሰዓት የመንግስት ሰራተኛውን ጨምሮ በዝቅተኛ የኑሮ ደረጃ ላይ የሚገኘው የህብረተሰብ ክፍሎች የኑሮ ውድነትን በኑሮ ውድነት እየተጎዱ ባሉበት ወቅት እንዴት የዋጋ ንረት ቀንሷል ሊባል ቻለ? ይህ ሪፖርት መሬት ላይ ካለው እውነት ጋር ምን ያህል ሊጣጣም ይችላል? የዋጋ ግሽበቱ ከባለፈው ዓመት ቀንሶ አሁን ላይ 15 በመቶ ደርሷል ያሉት ጠቅላይ ሚኒስትር ዶክተር አብይ አሕመድ ከስራ እድል ፈጠራ አኳያም ከሦስት ሚሊየን በላይ ለሚሆኑ ዜጎች የስራ እድል እንደተፈጠረላቸው አንስተዋል። ጥረቶቻችን በሙሉ በኢንፍሌሽን ምክንያት ያሰብነውን ያክል ስኬታማ እንዳ አድርጎናል ስንል ነበር በዚህ ዓመት ያለን ዜና ግን የተቃረነ ነው። አምና ከነበረው 29% ገደማ አሁን በዚህ ወር 15% ደርሷል። ይህ ትልቅ ድል ነው። ዝቅተኛ ገቢ ያላቸው ሰዎች ጫናው ከፍተኛ ስለሆነ በድጎማ ማደማጋራት፣ ገቢያቸው እንዲያድግ፣ ልጆቻቸው ስራ እንዲያገኙ ከፍተኛ ጥረት ማድረግ እንደ መንግስት፣ እንደ ህዝብ ይጠበቅብናል። የስራ ዕድልን በሚመለከት የስምንት ወር ዳታ የሚያመላክተው በሀገር ውስጥ ወደ 2.8 ሚሊዮን ሰዎች ስራ አግኝተዋል። በውጭ ሀገር 300 ሺህ በላይ ሰዎች ስራ አግኝተዋል። በሪሞት ጆብ ወይም ቢፒዮ በሚባለው ከ45 ሺህ ያላነሱ ኢትዮጵያውያን እዚሁ ሀገር ተቀምጦ ለውጭ ሀገር ኩባንያዎች ስራ የሚሰሩ 45 ሺህ ወንድና ሴት ኢትዮጵያውያን ስራ አግኝተዋል። በድምር ሲታይ ከ3 ሚሊዮን ከፍ ያለ ሰው በ8 ወር ውስጥ ስራ ይዟል። ይሄ ትልቅ ቁጥር ነው። የቀረጥ አጣጣሉ ገቢን መሰረት ያደረገ ስላልሆነም ትኩረት ለምን አልተሰጠውም ሲሉም የምክር ቤቱ አባላት ሌላው ያነሱት ጥያቄ ነው። መካከለኛና አነስተኛ ነጋዴዎች ባልጠራ የታክስ ስርዓት ተጎጂ ናቸው፣ ከስራ እየወጡ ነው፣ ሊታሰብበት ይገባል። አምራች ኢንዱስትሪዎች፣ ጅምላ አከፋፋዮች ለሸጡት ሸቀጥ ተገቢ ደረሰኝ አይሰጡም። ሙሉ ደረሰኝ የሚጠይቃቸው ቸርቻ እቃ አይሰጡትም። አንዳንድ ከውጭ የገቡ ባለሀብቶች የሀገራቸው ታክስ ሕግ ጠንካራ ሆኖ ሳለ በእኛ ሀገር ታክስ ላይ ደባ ይፈጽማሉ። ታክስ አስከፋዩ የሚመለከተው ተቋም ጥቆማ ፕላስ ሳይኖረው ቀርቶ ሳይሆን በአግባቡ ከመጠየቅ ይልቅ አድበስብሶ በማለፍ ቸርቻሪ ላይ ቅንዶ ያበረታል። ሀገሪቱ አሁን ካላት ጠቅላላ የሀገር ውስጥ ምርት ጂዲፒም የገቢ አሰባሰቡ ዝቅተኛ መሆኑን ጠቅላይ ሚኒስትሩ አንስተዋል። በዚህ ዓመት ከ8 ነጥብ 4 በመቶ በላይ የኢኮኖሚ እድገት ለማስመዝገብም ታልሞ እየተሰራ መሆኑንም ጨምረው ገልጸዋል። ከጂዲፒዋ 7 ፐርሰንት ገደማ ገቢ ለማስገባት ኬንያ ከአስራ አምስት ነጥብ አምስት በላይ ታስገባለች። ከኬንያ በግማሽ ከጂዲፒያችን ነው ገቢ የምንሰበስበው። እና ጫና የሚለው ጉዳይ ምክር ቤት አባላት በደንብ ብታስቡበት ጥሩ ነው። ገቢ ካልተሰበሰበ በስተቀረ እዚህ ጋር ገቢ ጫና አለ ብለን እዚህ ጋር ደግሞ መንገድ ይሰራ ጤና ይስፋፋ ብንል አይሄድም አብሮ ኢትዮጵያ ስምንት ነጥብ አራት ፐርሰንት ለማደግ አቅዳ ይህንን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ባለፉት ስምንት ወራት የነበሩ የኢኮኖሚ እቅዶቻችን አፈጻጸም እንደሚያመላክቱት በሚቀጥሉት አራት ወራት ይህንኑ ተግባር አጠናክረን መድገም ከቻል በዘንድሮ ዓመት ካቀድነው ከስምንት ነጥብ አራት በላይ ልናሳካ እንደምንችል ይጠበቃል። ያለፉት ስምንት ወራት የኢኮኖሚክ እንቅስቃሴዎቻችን በሙሉ በእያንዳንዱ ኢንዲኬተር በብልጽግና፣ በኢሕአደግ፣ በደርግ በሚባል ደረጃ ሳይሆን በኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ውጤቶች ተመዝግበዋል።